እነሱ ከሚናገሩት አላህን የሚፈሩ ታላላቆቹ ጀግኖቹ የእስላም ፈርጦች የሚነግሩን ነገር ለኛ እጅግ ጠቃሚ ነው። ምክንያቱም የሚናገሩት ቢኑር አልዓልም በእውቀት ብርሃን፣ በእውቀት መረጃን መሰረት አድርገው ከሐዲት ከቁርአን ቀድተው ነው የሚነግሩን። እኒህ ዑለማዎች ከዑለማዎቻችን፣ እስኪ ታላቁ ዓሊም አልኢማም እብኑ ረጀብ አልሐንበልዮ ራሒመሁላህ

ምርጥነት ይሄ ነው። ማወዳደሪያው ወአስፈሩሁም ዓላ አዘናስ ለሰዎች እጅግ ጠቃሚ፣ በሰዎች መከራ ላይ ሰዎች በሚያደርሱት መከራ ላይ በጣም ታጋሽ ሆነ። ምርጥ ማለት ይሄ ነው ይላሉ ረሒማሁላ አላህ ይዘንላቸውና። እውነት እሳቸው አሉት ውስጥ እንገባለን ወይ? በሁለቱም አቅጣጫ አንደኛ ለሰዎች እውነት ጠቃሚ ነን ወይ? ለሰዎች እውነት አገልግሎት አለን ወይ? ከራሳችን አልፈን ለሰው እንተርፋለን ወይ ይህንን ራሳችን እንጠይቅ ራሳችንን እንጠይቅ። ምርጥ ማለት ይሄ ነው። ምርጥ ማለት ለሰው የሚጠቅም እንደገና በሚደርስ አዛ ሶብር እናደርጋለን ወይ እንታገሳለን ወይ የሚለውን ነገር ደግሞ ይህንንም መመልከት አለብን። አስበር አለ አዘና ይህ አካል ነው ምርጥ ማለት ብለው እንይ ታላቀ እስላም ሊግ ይናገራሉ ማለት ነው። እንግዲህ በዚህ ላይ ነው እያሰመሩልን ያለው። ሌላ አስብሩ በጣም አስፈላጊ ለመሆኑ ለቀደ አሕሰነ አሶብሩ ሚስሉ እስሙ ይህ ሙሩን መዛቀቱ ላኪን አዋቂበሁ አህላ ሚን አልአሰል። ትግስት ማለት ሶብር ማለት እንደ ስሙ እጅግ በጣም መራራ ነው ይላሉ። መራራ ነው የሶብር ዘር ነው። ሶብር ማለት እሬት ማለት ነው። ከሱ ቃሉ ተመሳሳይነት ያለው እንደ ስሙ በጣም መራራ ነው አሉ። ላኪን አዋቂበሁ ነገር ግን ይላል የዚህ ግጥም ባለቤት ላኪን አዋቂበሁ፣ ፍጻሜው ግን አህላ ሚን አልአሰል ከማር የበለጠ ይጣፍጣል። ታግሰው እስከሚያልፉ ድረስ ነው ነው። ስለዚህ መታገስ በጣም አስፈላጊ ነገር እንደሆነ ማወቅና መረዳት አለብን። የትዕግሥት ሰዎች እንሁን ነው መላችሁ። والله اعلم